በሊጉ ከዋንጫው በላይ ከፍተኛ ትኩረት የሳበው ጨዋታ ዛሬ ይደረጋል። በዘንድሮው ኢትዮጵያ ፕሪምየር ሊግ ከዋንጫው ፉክክር ሊግ ወራጅ ክለቦች አራት መሆናቸውን ተከትሎ ላለመውረር ሲደረግ የነበረው ትንቅንቅ አይሎ ሲቀጥል እስካሁን ሶስት ክለቦች ከሊጉ መሰናባታቸው ሲረጋገጥ የመጨረሻውን ወራጅ ቡድን የሚያሳውቀው ጨዋታ አመሻሻ አስራ ሁለት ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ መቀለ ሰባ እንደርታን ከኢትዮ ኤሌክትሪክ የሚያገናኝ ይሆናል። በተለይም ደግሞ ሁለቱ ቡድኖች የራሳቸውን እድል በራሳቸው ለመወሰን እርስ በርስ የሚያደርጉት በመሆኑና የሞት ሽረት ትግል በመሆኑ ጨዋታ በብዙ የስፖርት ቤተሰብ ዘንድ በእጅጉ እንዲጠበቅ አድርጉታል ነው። ኢትዮ ኤሌክትሪክ ሁለት ነገርን ለማሳካት አልሞ ወደ ሜዳ እንደሚገባ ሲጠበቅ፣ አንድም ማሸነፍ፣ ሁለትም አቻ መለየት በሊጉ ለመቆየት ያስችለዋል። ምክንያቱ ደግሞ ምንም እንኳን በነጥብ እኩል ቢሆንም በግብ ክፍያው ረገድ ከመቀለ ሰባ እንደርታ ተሽሎ በመገኘቱ ነው። መቀለ ሰባ እንደርታ በአንጻሩ ማሸነፍና ማሸነፍ ብቻ ግብ አድርጎ ወደ ሜዳ እንደሚገባ ሲገደድ፣ የጸጋይ ኪዳነ ማርያም ስብስብ ቡድኑን ከመውረድ የመታደግ ትልቅ ታሪካዊ ኃላፊነት ተጥሎበታል። ከሁሉም በላይ ደግሞ ዘንድሮ ዳግሞ ድርድሩ ከተመለሰው ሶስት የትግራይ ክልል ክለቦች መካከል ሁለቱ ወልዋሎ አዲግራት ዩኒቨርሲቲና ስውል ሽረ ቀድሞ በመውረዳቸው አሁን ላይ ክልሉ በሊጉ ያለ ተወካይ እንዳይቀርብ በክልሉ የስፖርት አፍቃሪያን ሙሉ ተስፋቸውን ማእማን በሶቹ ላይ ጥለዋል። ሁለቱ ቡድኖች የኢትዮጵያ ፕሪምየር ሊግ ዋንጫን አንዳንድ ጊዜ ሲያነሱ መቀለ ሰባ አንድርታ በ2010 ወደ ፕሪምየር ሊግ ካደገ በኋላ ተመልሶ ወርዶ ያቅም ዛሬ ያንን ታሪክ ሁላ ያለማስደፈርና ለሚሊዮኖች እፎይታን ለመስጠት ከባድ ተጋድሎ ያደርጋል ተብሎ ይጠበቃል። ኢትዮ ኤሌክትሪክ በበኩሉ ከዚህ በፊት የመውጣት መውረድ ታሪክ ሲኖረው ያንን ታሪክ ሁላ ለማስቀጠል ወደ ሜዳ ይገባል ተብሎ ሲጠበቅ፣ ጨዋታ ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይጠበቃል። የሁለቱ ቡድኖች የሶስት ጊዜ ግንኙነት ስንመለከት መቀለ ሰባ አንድርታ ሶስትንም በማሸነፍ የበላይነት ሲኖረው፣ ዛሬ ማን አሸንፎ ሊጉ ይቆያል የሚለው በጉጉት ተጠባቂ ነው።